ሰላም ጠና አስጥልኝ። እንዴት ናችሁ ውዴ ቻናል የተካታዮች፣ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ።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 እዚ ጋር ሩብ ኪሎ ነው ይጂ የመጣሁት ገውዙን። እንዲሁም ደግሞ ቀረፋውን ደግሞ አንድ የሾርባ ማንኪያ ብላችሁ ብትወስዱ ትችላላችሁ። ሁለቱን ቀላቅለን ነው እዚ ጋ አሁን የምንወቅጠው ማለት ነው የምንፈጨው አሁን። መጀመሪያ ላይ ገውዙ ከላይ ከበሩ ስላለ እሱን እናነሳለታለን ለማሽናችን እንዳያስቸግር ማለት ነው በኋላ ላይ አንዳንዱ ውስጡ ብዙም አንዳንድ ፍርሽካ ያለ ነገር ስለሚኖረው እሱንም ቢሆን ምንም አይሆንም። አንድ አይነት ላይሆን ይችላል አይነታቸው ማለት ነው። ግን ከበሩን ግን አንጠቀመውም። ያው መጣል ነው። ያው የተወሰነውን እናንተ ፊት እንግዲህ ከእንትን ላላቅለት ብዬ ነው እንጂ ከቪዲዮ ውጭ እንግዲህ ሁሉንም ደግሞ አላቂ ደግሞ መለሳለሁ። ይው እንደዚህ አድርጌ እንግዲህ ሁሉንም የሁላችሁ ቅርፊቱን እንደዚህ አድርጌዋለው። ያው ቅርፊቱ መጣል ነው ብያችኋለሁ። ከዛ ለማሽኑ እንዳይከብድ ቀረፋውንም እዚህ ጋር ሰበር ሰበር ብናደርገው ጥሩ ነው። ያው የማሽናችንን እድሜውን ለማርዘም ማለት ነው በፀሐይ አድርቄዋለሁ እና በፀሐይ ብታደርቁት ደግሞ ቆንጆ ነው የሚሆነው። ስለደረቀ ይሄውላችሁ ቀረፋውን በደንብ ነው የሚሰባበረው። ይሄው እንደዚህ አድርጌዋለሁ። ከዛ ትንሽ እንደዚህ አሁን ይሄኛውንም ማለት ነው ገውዙንም እንደዚህ አድርገን ደግሞ ትንሽ መታመታ እንደዚህ ብናደርገው በኋላ ላይ ለማሽኑ እንዳይከብደው ማለት ነው። ይሄ ሁሉንም እንደዚህ አድርጌ መታ መታ አድርጌ ጨርሻዋለሁ። አንድ ላይ ቀላቅለን እንፈጨዋለን። በጣም ቆንጆ ቃና ነው ያለው። ለብዙ ነገር መገልገል እንችላለን። እንደዚህ አድርገን ፈጭተን ማለት ነው። አሁን የምፈጨው በዚህኛው መፍጫ ነው። እሱ እስከተን ደግሞ እንፈጨዋለን። የኔ ገውዙ እንዳልኳችሁ ሩብ ኪሎ ነው። ለብዙ ጊዜ ያገለግላል። ለብዙ ምግብ ደግሞ እንጠቀምበታለን። ተሮ ስለማይደቅ ያው እየመለስን እየመለስን ቀስ እያልን እንፈጨዋለን። ያው አሁን እየደቀቀልን ነው፣ ግን አንድ ዙር ደግሞ ብንፈጨው ቆንጆ ነው የሚሆንልን ያው እንደዚህ ቆንጆ ሆኖ አሁን ደቋል። እንደ ቅባትነት ስላለው ዳርዳሩ በደንብ አድርገን እንደዚህ መጠራረግ ማለት ነው። ሽታው በጣም ልዩ ነው እና እንደዚህ አድርጋችሁ ደግሞ ከቀረፋ ጋር ከፈልጋችሁ ራሱ ከሙንና ደግሞ እንዲሁም ደግሞ ከቁንዶ በርበሬ ጋር አንድ ላይ አድርጋችሁም ብትፈጩት ቆንጆ ቃራን ያለው እና ጥሩ ጣዕም ይሰጥልናል። ለምግባችን እና ለብዙ ነገር መገልገል እንችላለን። አሁን ይሄኛውን እዚህ ጋር ወንፊት አድርጌ እንነፈዋለን። እንደዚህ አድርገን አሁን ለሩዝ ብንገለገለው እንችላለን። እንዲሁም ለጥብስ፣ ለአሩስቶ፣ ለፓስታ ፎርኖ እንዲሁም ደግሞ ለላዛኛ ለምንፈልገው ቁሌት ውስጥ እየከተትን ብንጠቀምበት በጣም ቆንጆ ቃና ነው የሚሰጥልንና፣ ሞክሩት በእውነት ትወዱታላችሁ። አርስቶ ላይ በጣም ቆንጆ ቃና ይሰጣል። ለጥብስም እንደዚሁ ለምትፈልጉት ነገር እንደዚህ ተገልገሉት፣ ትወዱታላችሁ። ቆንጆ ቃና ነው የሚሰጥላችሁ ለምግባችሁ ማለት ነው። ይኸው እንደዚህ አድርጌ ሁሉንም ነፍቻዋለው። የቀረውን ደግሞ ከሌላ ነገር ጋር አሁን ከሚጥሚጣ ጋር እንደዚሁም ደግሞ ከበርበሪ ከምንፈልገው ጋር ደግሞ የቀረውን የመጨረሻውን አሁን ያልደቀቀውን ጨምረን አንድ ላይ መፍጨት እንችላለን። ያው እንግዲህ እዚህ ጋር በቃ ላይ ይዤው እችላለሁ እና ክዳን ባለው እቃ ላይ አስቀምጠን ትንፋሽ በማያወጣ ማለት ነው እሱ ውስጥ አድርገን እንግዲህ ለብዙ ጊዜ ያገለግለናል። ወደፊትም እንግዲህ ነገ ስሰራ ይሄንን ቅመም ሳዘጋጅ እንግዲህ ጾም ላይ ነው እና ጾም ሲፈታ ደግሞ ለበዓል ላይ ለብዙ ነገር ስለሚያገለግላችሁ ከአሁኑ አዘጋጅታችሁ ማስቀመጥ ትችላላችሁ። በጣም ቆንጆ ቃና ጣዕም ነው ያለው። ትወዱታላችሁ። አዘጋጁት። እስካሁን እንግዲህ ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። ሁልጊዜ ስለምታበረታቱኝ፣ ዛሬም ደግሞ ላይክ አርጋችሁ አበረታቱኝ። በሚቀጥለው እንገናኛለን።